እንግዲህ ንዲ በዚህ መልኩ እያሸት ገኛለ ማለት ነው። ዱቂት ለምግ ተለመደው ኮየቴ ዱቂት ነው ሚጠቀሙ ማለት ነው። ባንጀ ስለሆነ ለማሸት እንግዲህ ስልኩን አስቀምጬ ማለት ነው ይማሽ በዚህ መልኩ በደንብ አድርጌ አሽጨዋለሁ። አሁን እንግዲህ እገጥመውና እኔ በደንብ ስቦካ ስምልስ እያደረኩ ሶስት ጊዜ ከዛም በኋላ ነው

ሚጨ ስኳር ፊንጃል ከዛ ካሜራ አድጌ ነው ማለት ነው። ውሃ ያው የተለመደው አርጌ ነው እንግዲህ እንደዚህ ትንሽ ቀጠን ማለት አለበት። በነገራችን ላይ ለዛ ማለት ነው ሰው ምናምን አሳይ በደንብ አልተሸጡ ምክንያቱም አለመችኛ ለዛሬ እንግዲ ጋር ስለሆነ እዛ ነው ማለት ነው። ዛሬው ዳቦ አሰራር ይሄንን ይመስላል። ከወደዳችሁ ሁሉ ቤተሰቦች እንግዲህ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በዚህ መልኩ አጠናቃቀናል ማለት ነው። ይሄንን የመሰለ እንግዲህ ዳቦ ለመስራት ምን ምን ያስፈልጋል የሚለውን ዜዲቱ ብላችሁ ሰርች በማድረግ ይሄንን የመሰለ ዳቦ መስራት ትችላላችሁ። የመዳም ቅመሞች እንግዲህ ጠዋት ጠዋት በተለይ ማታ ሰርታችሁት ብታድሩ ብርድ ሲል በጣም ነው የሚጥመው። ወላሂ ሻሂያችሁን ሰርት አድርጋችሁ በሻያችሁ መብላት ትችላላችሁ። ቁርሳችሁ ማለት ነው። ፉል ካለ በፉል ካለዚያ ሽሮ ካላችሁ። በተለይ ሳውዲ አረቢያ ወይንም ኮንትራት ቤት እያላደላችሁ ሰዎች ያው ሽሮ አይጣፋም እና ሹሯችን ስርት አድርጋችሁ በሹሮ በጣም ነው የምጥመው። አሁ ደግሞ በርበሬ ካላችሁ ፍርፍራችሁን እንደ ዳቦ ፍርፍር እየፈረፈራችሁ በዚህ መልኩ ቆንጆ አድርጋችሁ ሰርታችሁ ብሉ። ራሳችሁን ጠብቁ። እንግዲህ የተማረና የበላ ወርቅ አይወርቅም እንደሚባለው እናንተም እንግዲህ እየበላችሁ ስሩ። ለሀገራችን እስከሚያበቃን ድረስ ትላለው ማለት ነው እና ምን የመሰለ ዳቦ እንግዲህ የምር ያው ፉሩን ሳስገባ አላሳይኋችሁም እንጂ ስሰራ አሰራሩን አሳይቻችኋለሁ። ምክንያቱም አሁን ፉሩን ሳስገባ እንደነገርኳችሁ ድምፅ የራሱ ያን ያህል እየተሰማ አልነበረም። መጀመሪያ ላይ አሻን እኔ እየሰራሁን ሴትዮይቱ አዙማ ብላ ጓደኞቿ ምናምን መጥተው ነበር እና እናቷም እንግዲህ እኔም ደግሞ ዛሬ ውዷ እህቴን ሰርፕራይዝ ለማድረግ ምን ነው፣ እኔ ብቻ ነኝ እንዴ ሰርፕራይዝ የምደረገው? እሷ ስለምን ሰርፕራይዝ አትደረግም ብዬ እንግዲህ ይህንን በመሰለ ዳቦ ሰርፕራይዝ አድርጌያታለሁ ማለት ነው። እንግዲህ ሰው ባለው ነው አይደል? የሰው ልጅ እኮ በሬም ማረዴ ምንም ማረዴ ያው ባለው ነው ውሃም ሰጣ አሲር ባለው ነው። ስለዚህ ይሄን ደግሞ ሽረ ጉድ ብዬ እንግዲህ ይሄንን የመሰለ ዳቦ ሰርቼ እንግዲህ ሰርፕራይዝ አርጌታለሁ። በጣም ነው ደስ ያላት የምር። እስኪ ውድ እህቴ የዛሬ ድብቅሽ የሚስሙት እስኪ አስገቢ እስኪ ስሙሽ። ኧረ ተይ ተይ፣ አንድ ቃል እንኳን ይ እንግዲህ የቀበጥ ውሃት ነኝ ብለሽ እስኪ አስገቢ ድብቅሽ። አንቺ እኮ አትገቢ። ምን ይሄው እየለፈለፋዲ አንቺ እስኪ አስገቢ በእናትሽ። ኧረ ተይ ተይ፣ ማስታወሻ የሆነ አበታይ ይሄው እንግዲህ አልፈልግም፣ በእናትሽ ታይኝ። እኔ ይሄን አልፈልገውም የምትይው ራሱ አልገባኝም አለኝ ማለት ነው። የምር አልገባኝም አለኝ እና ስለዚህ በዚህ መልኩ እንግዲህ እኔ ሳርች አለሁ፣ እሷ ድምጿን ብታስገባ እንግዲህ ደስ ይለኝ ነበረ። ወላሂ አይደለም። የምር በምልክት ማለት ነው። ዳቦ ላይ አንደኛ ነው ትለኛለች። ጉድ እኮ ነው። ድምፅሽን ብታስገቢ ደስ ይለኛል። እኔም ምን ነው እንደ ሰርፕራይዝ የተደረገ ሲል እንደ ነው እንዴ ነው፣ ምን ነው ዘዱ? ወርቅ ገዛኝ እንዴ? እይ ዳቦ አንደኛ ነው። ይልመድ ይብ ይሻላል። ይሄ እንግዲህ አልጫለሽ ምንም ማድረጋችንም አቀዋለሁ ያው ድምጽሽ መግባት አትፈልጊም፣ አንቺ መግባት አትፈልግም፣ ስለዚህ ኖርማል ነው። እና ውድ ቤተሰቦቼ የዛሬው ዳቦዬ ይህንን ይመስላል በሚያምር መልኩ፣ የምር በጣም ነው የሚያምረው። ያው እንግዲህ መጨረሻ ላይ ነው ማለት ነው ፎቶ የቀረጽኩት፣ መጀመሪያ ላይ ያው አሰራሩን አስገባሁኝ፣ መጨረሻ ላይ ግን አላሳየኋቸውም ምክንያቱም ብረት ድስቱ ላይ ሳስገባ ወይንም ፍሮ ላይ ሳስገባ አላሳየኋችሁ። ምክንያቱም እንደነገርኳችሁ ሴትዮም ስለነበረኝ ስለነበረ በቃ በኋላ ቀርጸዋለሁ ብዬ ተውኩት ማለት ነው። እንግዲህ ውዱ አመቴ ስላለ ያላጨና ቃብዬ አለፍኩት ማለት ነው እና በጣም ደስ የሚል ነበረ። ከወደዳችሁት እንደ የተለመደው አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ውድ የሀገሬ ልጆች አበረታቱኝ። እኔም ደግሞ እንግዲህ በቀጣይ ቪዲዮ ጎራ ጎራ ለማለት እሞክራለሁ። እናንተም ላይክ ሼር ማድረጋችሁን አትዘንጉ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ ቤተሰብ። ማሸት እንግዲህ፣ ስልኩን አስቀምጭ ምን ማለት ነው? ወይም ማሽ በዚህ እንግዲህ በደንብ ስቦካ ምልስ ምልስ እያረኩ ሶስት ጊዜ ሲሊዝ ከተደረገ በጣም ነው ምርጥ የሚሆነው። ስለዚህ እንደዚያ ነው ማለት ነው። እንግዲህ በአንድ ጊዜ ዱቄትን ስጨምር አላሳየኋቸውም፣ ምክንያቱም ዱቄትኛው እንደተለመደ ነው። ያው የምጨምረው ሮብ ወይንም ዝባዴ፣ ትንሽዬ ዘይት፣ ትንሽዬ ጨው፣ ስኳር፣ ፊንጃል። ከዛ ካሜራ አንድ ጊዜ ነው ማለት ነው። ውሃ ያው የተለመደው ነው እንግዲህ፣ እንዴት ሲያርግ በደም ማሹ ትንሽ ቀጠን ማለት አለበት። በነገራችን ላይ ታዲያን ኩፍ ኩፍ እንዲይዝኝ ቶሎ እንዲወካል ለዛ ነው ማለት ነው። እንግዲህ በዚህ መልኩ መፍጣት ያሽቸዋለሁ።